ከተመራቂ ተማሪዎች መካከል ተማሪ ሜሮን ገዛሃኝ ከስራ አመራር የትምህርት ክፍል ከፍተኛ ውጤት ማስመዝገብ የዋንጫና ሜዳሊያ ተሸላሚ ስትሆን በብዙ ልፋት ይህን ውጤት ማስመዝገቧን አስረድታለች። ለውጤቱ መገኘት የረዷትን መምህራንና ቤተሰቦቿንም አመስግናለች። ብቻዬን እንደዚህ ሊሆን አልችልም። ቤተሰቦቼን አመሰግናለሁ፣ በጣም ነው የረዱኝ። ያው ከጅምሩ ጀምሮ አራት አመት ሙሉ ማስተማር ማለት በጣም ቀላል አይደለም እና ደግሞ መምህራኖቼ የዚህን የዚህን ውጤት የዚህን ሽልማት ግማሹን ድርሻ የሚወስዱት መምህራኖች ወገኖቼ ናቸው እና ሁሉንም መምህራኖቼን አመሰግናለሁ ከልቤ ማለት። ሌላው ተመራቂ ተማሪ በረከት ከበደ በከፍተኛ ውጤት መመረቁን ገልጾም ውጤቱ እንዲሁ የተገኘ ሳይሆን በብዙ ጥናትና ልፋት በኋላ መሆኑን አመላክቷል። ትምህርት ያን ያክል ቀላሉ ሊባል አይችልም። ብዙ ፈተናዎች አሉት። ያለውን ነገር ያው በመቻል መቻል ራሱ አንድ ትምህርት እስከሆነ ድረስ በመቻል ብዙ ጣብሮችን ችግሮችንም አልፈን የዛሬ ለምርቃት ደርሰናል። ሌሎች ተማሪዎችም በምንም ሳይዝናጉ ለትምህርታቸው ብቻ ቅድሚያ እንዲሰጡ ምክሩን ለግሷል። ፈጣሪን በመተማመን የሚችሉትን ነገር በማድረግ መስራት ምፈልግ ከሆነ መስራት፣ መማር ምፈልግ ከሆነ መማሪን በደንብ መያዝ አለበት። እንዲሁ አሹፎ ሳይሆን፣ ከልብ በቃ ከልብ በፍቅር መማር ውጤት ይመጣል። ሀሳብን ማሳለፍ የሚፈልግ ሌላው አስተያየት ሰጪ አቶ አትርሰ እሸታቸው ሲሆኑ በቡና ሳይንስ ሁለተኛ ደግሪያቸው እንደተመረቁም ተናግረዋል። በሙያችን ብቁ ተወዳዳሪ ሆነን በተማርንበት ሳይንስ ማህበረሰብን ለማገልገል ዝግጁ ስንሆን የሚቀጥረንም ድርጅት የሚቀጥረንም የመንግስት ፓርቲም ብዙ ነው። ያልተሟላ እየተጠኑ ያሉ መዋቅሮች አሉ፣ ቅጥር የሚፈልጉ አሉ። በዛው ልክ ደግሞ ኢንቨስት ለሚያደርጉ ተደራጅቶ ለሚሰሩ በርካታ ስራዎችም የተሰሩ ናቸው እና እነዛን አጎልብተን እንሄዳለን። በመርሃ ግብሩ ተገኝተው የእንኳን ደስ ያላችሁ መልእክት ያስተላለፉት የቦንጋ ዩኒቨርሲቲ አስተዳደር ቦርድ ሰብሳቢ ፕሮፌሰር አፈወርቅ ካሱ በኩላቸውም ዛሬ በቅድመ ምረቃ ፕሮግራም የተመረቃቸው ልጆቼ ዓለም ላይ በአሁኑ ሰዓት ሰባት ፐርሰንት ምሩቃን አሉ። እናንተም የዚህ የሰባት ፐርሰንት ምሩቃን አካል ስለሆናችሁ ካሉን ስምንት ነጥብ ሁለት ቢሊዮን የዓለም ህዝቦች ውስጥ ጥቂቶቹ ናቸው። እናንተ ጥቂቶቹ ዓለማችን እንድትቀይሩ ከሌሎቹ ጋር በመሆን ትልቅ አደራ በሚያስመርቋችሁ ዩኒቨርሲቲዎች ሁሉ ተሰጥቷቸዋል። የነዚህ የሰባት ፐርሰንት የዓለም ምሩቃን ስብስብ ውስጥ ስለገባችሁ ከፍ ያለ ኃላፊነት እጃችሁ ላይ እንዳለ ሁሌም ልታስቡ ቦንጋ ዩኒቨርሲቲ ካካሄዳቸው የጥናትና ምርምር ስራዎች መካከል 25ቱ በዓለም አቀፍ ጆርናሎች ላይ መታተማቸውን የገለጹት ደግሞ የዩኒቨርሲቲው ተጠባባቂ ፕሬዚደንት ዶክተር ደገላ ኤርጌኖ ናቸው። ዩኒቨርሲቲው በመማር ማስተማር፣ በጥናትና ምርምር እንዲሁም በማህበረሰብ አገልግሎት ዘርፈ ብዙ ተግባራትን ሲያከናውን መቆየቱንም ጠቁመዋል። በማህበረሰብ አቀፍ የስራ ዘርፍ ያስሮትያ ክፍል ተማሪዎችን መደገፍ፣ ከፍተኛ ውጤት ያስመዘገቡትን ማበረታታት፣ የመንገድ ደህንነት ስልጠና መስጠትና ሌሎችም ተግባራት መከናወናቸውን ገልጸዋል። ቦንጋ ዩኒቨርሲቲ በመማር ማስተማር ዘርፍ ከሰራቸው አንኳር ስራዎች መካከል ዋናው የቡና ሳይንስ ትምህርትን ከመጀመሪያ ዲግሪ ጀምሮ እስከ ሶስተኛ ዲግሪ ድረስ በዚህ ተቋም ውስጥ መጀመሩ ነው። ዩኒቨርሲቲያችን ተማሪዎችን ተቀብሎ ማስተማር ከጀመረበት ጊዜ አንስቶ እስካሁን ድረስ የዛሬውን ሳይጨምር በአምስት ዙር ከስድስት ሺህ በላይ ተማሪዎችን በተለያዩ ፕሮግራሞች አስመርቆ አሰጥኖ በማስመረቅ ወደ ስራ አስተማርቷል። በዞኑ ሶስት ወረዳዎች ላይ የምርምር ማዕከላት ተገንብተው በስራ ላይ መሆናቸውን እና ሀያ አንድ የደቡብ ሱዳን ተማሪዎች በዩኒቨርሲቲ መማር ላይ መሆናቸውንም አስታውቀዋል። በምረቃ ምራ ግብሩ ላይ የተገኙት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ምክትል ርዕሰ መስተዳድር እና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ለሀገራት መሰልጠን ምክንያቱ የትምህርት ስርዓታቸው መሻሻል መሆኑን ተናግረዋል። የትምህርት ፕሮግራሞችና ስርዓተ ትምህርት ጥራትና ተገቢነትን የማረጋገጥ እንዲሁም የቅድመ ምረቃ ትምህርት ፕሮግራም ምሩቃኑ በተማሩበት ሙያ መስክ ያላቸውን ብቃት ለማረጋገጥ የመውጫ ፈተና ስርዓት ተበጅቶ እየተተገበረ ይገኛል። ከዚህ አኳያ የከፍተኛ ትምህርት ተቋማት በውስጣቸው ያለውን ችግር በመቅረፍ ጥራትን በማስጠበቅና ለሀገራዊ ሁለንተናዊ እድገት ሚናቸውን እየተወጡ ይገኛሉ። ዩኒቨርሲቲው በቅድመ ምረቃ 845 እና በድኅረ ምረቃ 73 ተማሪዎችን ጨምሮ በአጠቃላይ 918 ተማሪዎችን በደማቅ ሁኔታ ሲያስመርቅ ከፍተኛ ውጤት ያስመዘገቡ ተማሪዎች የሜዳሊያና የዋንጫ ሽልማት ከዕለቱ የክብር እንግዶች ተበርክቶላቸዋል። በምረቃ ስነ ስርዓቱ ላይ የክልልና የዞን ከፍተኛ የስራ ኃላፊዎች፣ የተመራቂ ወላጆች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና ጥሪ የተደረገላቸው እንግዶች ተገኝተዋል።